ፍሬን ፍሪሲዮን ይዘን ቁልፍ ማስነሳት፣ አንደኛ ማርሽ አስገብተን እጅ ፍሬ ማውረድ። ቀድመን ፍሬን ካነሳን መኪናው ወደ ቀልለው ወይም ወደ ቁልቁለቱ ይሄዳል እንደምታዩት። ስለዚህ ድምጹ እስኪቀየር ፍሪሲዮኑን ቀስ ብለን ከፍ አድርግ። ድምጽ ሲቀየር ፍሬ ፍሬን ለቀን ነዳች ደገፍ እናደረጋለን። ነዳጅ ስለሰጠ ነው አይሄድም። ፍሪሲዮኑን ተጨማሪ ትንሽ ከፍ ካረግ ነው ግን፣ እንደምታዩት ማርሽ ወደ ገባበት ወይም ወደፊት ይሄዳል። አፈን ስናደርገው ደግሞ ይቆማል። ትንሽ ከፍ ስናደርገው ልክ እንደምታዩት ወደፊት ይመጣል። ትንሽ አፈን ስናደርገው መሄዱን ያቆማል። ስለዚህ መሀል ላይ ሲሆን ይቆማል። ከፍ ስናደርገው ደግሞ ወደፊት ልክ እንደምትመለከቱት ወደፊት ይሄዳል። ወደ ኋላ እንዴድ ከፈለግን ደግሞ በጣም ትንሽ ወደታች ወደታች ትንሽ ረገጥ ማለክ። ስለዚህ ፍርሲዮን ሲረገጥ ወይም አፈን ሲደረግ ወደ ቀለለው ወደ ቁልቁለቱ ይሄዳል። ፍርሲዮን ከፍ ስታደርጉ ማርሽ ወደገባበት ወይም ወደፊት ይሄዳል። መሀል ላይ ሲሆን ደግሞ መኪናው ወደፊት የማይሄድም ወደ ኋላ የማይሄድም ባለበት ይቆማል። ነዳጅ ብንሰጠው ራሱ መሀል ላይ ከሆነ መኪና ይቆማል። ስለዚህ ዋናው ፍር ሲሆን ስናፍንም ስናላላም ግን በጣም ጥንቃቄ ይፈልጋል። በጣም ከፍር ነው ተንደርድሮ ወደ ኋላ ይሄዳል። በጣም ከፍ ካደረግነው ደግሞ መኪናው ፈጥኖ ወደፊት ይሄድብናል፣ ወይም ሞተር ይጠፋብናል። ይህም ቪዲዮ ለመግለጽ የተጠቀምንበትን ካሜራ ማናችን ላሳያችሁ። ዜብራው መሀል ላይ ያለችው ሞባይል ስታንድ ያች ማለት በዚህ ልክ እንደዚች አይነት የሞባይል ስታንድ ከፈለጋችሁ፣ በረጅሙም ከፈለጋችሁ እኛ ጋ ያገኛሉ። እዚሁ ኢትዮጵያ ውስጥ የተመረቱ ናቸው። የፈለጉት ቦታ ሊታሰር የሚችል መሬት ላይም ሊቀመጥ የሚችል የፈለጉት ቦታ ሊገጠም የሚችል ሞባይል ስታንድ ይዘላችሁ መተናል። በተጨማሪ ከውጭ የመጡ ተበላሽቶ የተቀመጡ ሞባይል ስታንድ ካላችሁ ጠግመን ድጋሚ አገልግሎት እንዲሰጡ ማድረግ እንችላለን። ስለዚህ እኛም ማግኘት ከፈለጉ ባዮው ላይ ባለው ስልክ ቁጥር ያናግሩን።